አስር ሺህማ ሳይሆን አስር ፋኖም ለና አብይ አህመድም ሆነ ለብርሃኑ ጁላ እጅ አይሰጥም። ሲጀምር ፋኖ ማለት ለጠላት እጅ የሚሰጥ ማለት አይደለም። ነፃነቱን በላቡ በደሞ የሚዋጅ የነፃነት ጥሙን በላብ ጠብታ በደም ጠብታ የሚቆርጥ ጀግና ነው። ስለዚህ አስር ፋኖ እንኳን በቁጥር ተቆጥሮ መሳሪያ ይዞ ኖ ከእናንተ ጋር ልቀላቀል ብሎ እጅ የሰጣቸው የለም። ብዙ መቶ ሚሊዮን ብር በጅተው አማራ መሳይ ባንዳዎችን ወደ ውስጣችን አስገብተው ሲነቃባቸው ከእነሱ መካከል ለሊት እየሾለኩ ከዋርድያ ቦታ እየሾለኩ የሄዱ የብልጽግና ተልኮ የያዙ የካድሬ ቤተሰቦች አሉ። አንድ ሁለት ሶስት ተብሎ በጣት የሚቆጠሩ ከዚያ ውጪ የአማራ ህዝብ የእርስ ጥያቄ፣ የአማራ ህዝብ መፈናቀል፣ የአማራ ህዝብ የሎነ አደጋ አሳስቦት በባድርዱ ወጥቶ ከነ አስታጥቄ ጠመንጃ የማረከ ኃይል ዛሬም ከነ ሙሉ ቆመ ነው፣ እየተፋለማቸው ነው፣ እየተፋለምናቸው ነው። እጅ መስጠት የሚባል አይታሰብም። ወደ እነሱ መቀላቀልም አይታሰብም። ስለዚህ ይሄ ከማይረባ ጉልበት ልባር ጉልይ ማለት አይነት አካሄድ ነው አሁን እነ አብይና እነ ብርሀኑ ጁላ እየሄዱ ያሉት። ስለዚህ ማንም እጃቸውን የሰጣቸው እጅ የሰጠም የለም፣ ወደፊትም እጅ አይሰጥም ማንም። በተቃራኒው እኛ ኃይላችን እየገነባን ነው። ምናልባት ምናልባት በአጭር ወራት ውስጥ ጦርነቱን ለማጠናቀቅ ከፍተኛ ዝግጅት እያደረግን ስለሆነ ይሄ ስራቻ ውስጥ ላስገባቸው ነው የሀሰተኛ ፕሮፓጋንዳ የሚለቁት፣ እንጂ ይሄ ፍጹም ውሸት ነው። በውጊያ ማጥቃት መከላከል፣ በውጊያ ማሸነፍና በጦርነት ማሸነፍ ይለያያሉ ሁለቱ። እኛ በውጊያም በጦርነትም እያሸነፍ ናቸው ነው። አሁን በመቶኛ ከማስቀመጤ በፊት ይሄ ምንም እንኳን ጥናት የሚጠይቅ ቢሆንም፣ በመቶኛ ከማስቀመጤ በፊት እኛ ስርዓቱን አፍርሰነዋል ስንል በመሰረታዊነት የምንጠቀመው ቋንቋ ምንድን ነው ካልከኝ፣ መገለጫ አለው። አራት መሰረታዊ ፒላር አለው። የመጀመሪያው ይህንን ስርዓት ከህዝብ ልቦና ውጪ አድርገነዋል፣ አስወጥተነዋል። የህዝብ ተቀባይነት የለም። ይሄ አንድ ስርዓት አንድ መንግስት የሚቆምበት ፒላር ምሰሶ ነው። ይህን ምሰሶ አሰርሰናል፣ ነቅለን ጥለናል። አንድ ሁለተኛ፣ ኢኮኖሚው ነው። ኢኮኖሚው ከሚገዛት በብድርም በግዢም ከሚያመጣ መሳሪያ መሰኳች ጀምሮ እኩል እየተጋራ ነው ነው። ሎጂስቲኩን የሀገሪቱን ኢኮኖሚ ከአብይ እኩል በኩል እየተጠቀመነው ነው ነው ያለን የምንተኩሰው ጥይት የምንበለው ምግብ የሀገሪቱ ኢኮኖሚ ምናልባትም አብይ ስፖንሰር የሚያደርገው ኢኮኖሚ ነው። ሁለተኛ ፒላር። ሶስተኛ ፒላር፣ እሱ የገነባውን የጦር ኃይል መልሰን እኛ በሳቦታጅ እያስገደን እና እየበተን መሳሪያውንም የሰው ኃይሉም እየጠቀምነው ነው። ከአባሉም ከአመራሩም፣ ከነተዋጊው ከነአመራሩ፣ አሁን ከኮሮች ጀምሮ የምታየው ሙሉ እስከ እግረኛ ተዋጊ ድረስ ያለው አብይ አመር ጠርፎ እታገልበታለሁ ያለው ኃይል እና አባል አመራር ነበር። መሳሪያውን በተመሳሳይ ከዓመት ከመንፈቅ በፊት ህገወጥ ማግስት ይዞ ሲፎክርበት የነበረው መሳሪያ ነው እጃችን ላይ ያለው። ሶስተኛው ፒላር ነው። አራተኛው ፒላር የፖለቲካ አስተላለፋችን ነው። የአማራ ፖለቲካ ለዘመናት ክፍት ሆኖ ማንም ነጋዴ እየመጣ በራሱ መንገድ እያተረፈበት፣ እየሸቀጠበት ማንም የስልጣን መሰናተጃ ረጎች የኖረ ፖለቲካ ነበር የአማራ ፖለቲካ። አለም ያለ ድርጅት የሚሆን ህዝብ ከእንግዲህ አማራ ጋር ጥያቄ ካለው ኔጌቲቭን ፖዚቲቭ ጥያቄ እኩል በኩል ከዚህ መሪ ጋር ከዚህ አብዮት ጋር ከዚህ ትግል መሪ ጋር ብቻ የሚነጋገርበትን እድል አምጥተናል። ይህ ደግሞ ከአብይ አህመድ በተቃራኒ ሆኖባቸዋል። ፖለቲካውንም ከእጃቸው አስወጥተናል። ማህበረሰቡንም ከእጃቸው አስወጥተናል። ኢኮኖሚውንም ቀምተናቸዋል። ሲኒየሩን ልምድ ያለውን መደበኛ ተዋጊና አመራር ከነጠመንጀው ቀምተነዋል። ስለዚህ እኛ ይህን ስርዓት አፍርሰነዋል ስንል አሊግስ ዳርገ ነው ስንል፣ በምንድን ነው ካልከኝ፣ ስርዓት የሚቆምባቸውን መሰረታዊ አራት ፒላሮች አፍርሰናል ማለት ነው። አሁን የቀሩ ምንድን ነው ካልከኝ፣ ና አብይ አህመድ በእንትፍጣፊ እድል በእንትፍጣፊ ጃዝ ባላቸው ሳንቲም ባላቸው ትንሽ የባከነኝ ሰዓት አዳዲስ ህጻናትን በማስገደድ ወደ መከላከያ በማስገባት መልሰው ዘመናዊ ጠመንጃ በማምጣት በርከት ያለ ተተኳሽና መሳሪያ በማምጣት በከባድ መሳሪያ በመካናኒ ሽፋን ህዝብ መጨፍጨፍና ህዝብን ማሰራጨት የሚል ፕሮጀክት ነው የያዙ፣ እንጂ እነዚህን መሰረታዊ አራት መመዘኛ ፒላሮች ከግምት በማስገባት ነው እኛ ስርዓቱን አፍርሰነዋል የምንለው። በመቶኛ ለማስቀመጥ እኛ ዛሬ በከት ያለ ከተማ ውስጥ ገብተን እናራለን፣ ነገ እንወጣለን። ምክንያቱም የምናካሄደው የሽምቅ ትግል ነው። አይ ስለዚህ ይህን በመቶኛ ማስቀመጥ አይቻልም። በዚህ ክስበት ለቃቃሚዎች ናቸው። የሀገሪቱን ትራፊ ሳንቲም እንደለቃቀሙ የሀገሪቱን በጀት የመደበኛ ጦርነት ልምድ ያለውን ኃይል ኦልሞስት ሰማንያ እና ዘጠና ፐርሰንት በሚሆን ደረጃ ቀምተን ፋኖ አድርገን እያዋገነው ነው። በየስልጠና ማዕከሉ የሚያሰለጥነው ኃይል ከብላቴና ከጦር ላይ ጀምሮ ረጅም ዓመት ሲያሰለጥን የነበረ አሰልጣኝ ነው፣ ከእግረኛ እስከ ኮማንዶ በየቀኑ እየከዳ የሚቀላቀለው የወገን ኃይል የሚቀላቀለው የነሱ ኃይል በእጅጉ እያየለ የወገን ኃይል እየተቀላቀለ እየበዛ መሳሪያችንና የሰራችን እየበዛ ባለበት ሰዓት መለቃቀም የሚለውን ቃል ምን አመጣው ካልከኝ የሞራልና የስነልቦናና የበላይነት ለመውሰድ የሚጠቀሙት ቃል ነው እንጂ ካፈረሱ ናቸው ሰነባብተናል። አማራ ክልል የመጣው ማነሱ ዘላለም መንግስት የምትለው መኪና እየነዳ ወይም ብቻውን በአስፋልት እየሄደ አይታይም። መከና መሳሪያ ውስጥ ሄሊኮፍተር ውስጥ ተደብቆ ነው መግለጫ የሚሰጥ። እኛ እኮ ሌላውን ሁሉ ሀገሪቱ አለን የምትለውን ይህን የድርጅታዊ ፖለቲካዊ መንግስታዊ አጠቃላይ መዋቅር አፍርሰን እኮ የቀረ የመጨረሻው የሀገሪቱ ግድግዳ መከላከያ ሰራዊት የሚባለው ነው። እሱን ነው እኮ እያፈረስን ያለነው። አሁን ኦልሞስት ቦርቡረነዋል። እንደነገርኩ በቅርቡ እናጠናቀቃለን። ከዚህ በፊት እንደ ደጋግሜ የተናገርኩት ነገር አለ። አሁንም ላስታውሳ፣ ደርግ ፈርሶ መንግስቱ ኃይለማርያም ዝምባብዌ ከመግባቱ፣ አስመራ ከመያዟ ከሶስት ቀን በፊት የደርግ ጀራሮች አስመራ ከተማ ቁጭ ብለው አገሩ ሰላም ነው እያሉ መግለጫ ይሰጡ ነበረ። ጦር የምቦይ ካብ ነው ሲፈርስ አይቆይም። እኛም በደካማ ጎናቸው ገብተን እናፈርሳቸዋለን። አጭር ጊዜ ነው የቀረን። እነሱ ግን መለፍለፋቸውን አያቆሙም። ታንኩስ ተደብቀው መጮኋቸውን አያቆሙም። ጠቅላላ ሂደቱ ይሄ ነው። መሬት ላይ ያለ ሁኔታ የሚያሳየው እኛ የሀይል ግንባታ ላይ ነን። እኛ የምንገነባው ሀይል እንደውም አብይን ለመጣል ብልጽግና ለማፍረስ አይደለም። ብልጽግና ከማፍረስ ባሻገር ስለምንገነባው ስርዓት፣ ስለምንገነባት ሀገር እያሰብን ነው። አሁን ጦር እየገነባን ያለን ነው። በዚያ ልክ ነው። እኛ እኮ ህልማችንን የምንኖር ቃልባችንን በተግባር ያሳየን የዘመን ጀግኖች ነን እኮ ከምንናገራት ነገር አንዳችም ዝንፍ ያለች ነገር የለችም እስካሁን የተናገርነው ሁሉ የምንተገብር በእጃችን የያዝነውን ሁሉ የምንናገር ሰዎች ነን። ህዝብ ቃብዳ ሲዘን ለመናገር አለ ሚዲያ ላይ የምንወጣው በተጨባጭ መሬት ላይ ያለውን ነባራዊነት ገምግመን ነው ለህዝብ የምናደርሰው ለሚዲያዎች የምናቀርበው። ስለዚህ ሰሞኑን ሰማም ምን እየተካሄደ እንዳለ በአርሲ በናዝሬት በአዲስ አበባ መደበኛ ተዋጊውን እኮ ሀያ ሰባት ዙር አስገብቶ አስበልቶ እንደገና አዲስ ህፃናትን ለቀማኮ ነው ሰሞኑን እየተሯጠ ያለው የዳሪ እያፈሰ ያለው ይሄ ምንድን ነው የሚያሳይህ? እኛ አፍሰን አስገደን አሰልጥነናል። እኛ አፍሰን አስገደን አውጦር ሜዳ አስገባ ነው አንድ ሰው አለ የለም። ስለዚህ እኛ ቃላችን በተግባር እየኖር ያለን ሰዎች ነን ማለት ነው። ይሄ ፕሮፓጋንዳ ማለም፣ ጉራ ማረ፣ መሬት ላይ ያለ ነባራዊ ሁኔታው ይሄ ነው። አለኝ የሚለው የሰራዊቱ አለኝ የሚለው ትልቁ አከርካሪ ተሰሯል፣ ተበትኗቸው። አሁን በልጅ ሰራዊት በአሶ በመጣው አላማ ቢስ ሰራዊት ነው ሊጓጋ እየሞከረ ያለው። ይሄ ደግሞ የደርግ መንግስት ሲተገብረው የነበረው እያንዳንዱ የደርግ መንግስት የገጠመው ጣፈንታ ነው። አሁን አብይ የገጠመው ያለ በዚያች መንገድ ነው እየሄደ ያለው። እኛም ይህን ተከትል እናፈርሰዋለን። ምንም ጥርጥር የለውም። የአማራን ጥያቄ ሳናስመልስ ይህን ስርዓት ሳንጥር በአማራ ህዝብ ላይና በኢትዮጵያ ህዝብ ላይ የፖለቲካ ብልሽት ያመጡ ሀይሎችን ሳናስር ለህግ ሳናቀርብ ወገኖቻችንን የጨፈጨፉትን አረመኔዎች በህግ ቁጥር ሳናውል በአደባባይ ሳናቀርባቸው በቤታችን አንገባም መቶ አመት እንፋለማቸዋለን መቶ አመት እሳት እናደርግባቸዋለን ይሄ ሀቅ ነው ዝም ብሎ በአንድ አመት እና በሁለት አመት እንደ ቤት አይነት አለ የጀመረው ትግል መሰረት ያለው እጅግ በጣም የመረረ የተረረ ተጋድሎ ነው እያደረግን ያለን ይሄ ትግል በሳቦታጅ በወሬ አይፈታም በመሽኮርመም አይመራም መሬት በረገጠ እውነት፣ የህዝብን ሀቅ በያዘ ትከሻ ነው እየተመራ ያለው። ስለዚህ ለመታበያ አደለም የምንናገረው፣ እጃችን ላይ ያለው ነባራዊ ሁኔታ ነው ለህዝባችን፣ የምናሳውቀው ለምን ካልቀኝ ህዝባችን መረጃ የማወቅ መብት ስላለው ነው የምንናገረው። ስለዚህ ይህን ስርዓት እናፈርሰዋለን፣ ምንም ጥርጥር የለውም፣ እናፈርሰዋለን። ከእንግዲህ ብልጽግና በኢትዮጵያ ምድር ከእንግዲህ ብልጽግና መንግስቱ ነው ይቀጥላል ማለት